እንቅስቃሴና አጠቃላይ በመንግስት እየተሰጡ ያሉ ምላሾችን የተመለከቱ ጉዳያችን አብይ አጀንዳችን ሆኖ ይዘልቃል። ቀደም ሲል ያስተዋወኳችሁ እንግዶቻችን የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ እዚህ ስቱዲዮችን ይገኛሉ። እንደዚሁም ከወላይታ ሶዶ ስቱዲዮችን የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሳንኮ ወላይታ ሶዶ ስቱዲዮችን አሉ። እዚህ አዲስ አበባ ከራስ ደስታ ዳምጣ ሆስፒታል ደግሞ የሆስፒታሉ ስራ አስኪያጅ ተሾመ ሁንዴ ከደቂቃዎች በኋላ የሚቀላቀሉን ይሆናል። ሁላችሁም እንግዶችን በተመልካቾች ስም አብዝቻ አመሰግናለሁ። ከዛ አስቀድሞ የተዘጋጀ አንድ ዘገባ ለእሱን ዘገባ ልጋብዛችሁ። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል እንደ ወትሮ በሁሉም የሕክምና ክፍሎቹ ለሕብረተሰቡ አገልግሎቶችን እየሰጠ እንደሚገኝ አስታውቋል። በሆስፒታሉ የተገኙ ተገልጋዮች ታዲያ አስፈላጊውን የህክምና አገልግሎት በአግባቡ በሁሉም ክፍሎች እያገኙ ስለመሆናቸው ነው የተናገሩት። ሳምሶን በላይ ዝርዝሩን ይዟል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአገልግሎት አሰጣጥና አጠቃላይ የስራ እንቅስቃሴን በተመለከተ ኢዚያ በስፍራው ተገኝቶ ቅኝት አድርጓል። በዚህም በሆስፒታሉ በተለያዩ ክፍሎች ለህብረተሰቡ መደበኛ የሕክምና አገልግሎት እየተሰጠ እንደሚገኝም ተጠቁመዋል። አስተያየታቸውን የሰጡት ተገልጋዮች እንደገለጹት በሆስፒታሉ የሚገኙ የጤና ባለሙያዎች ታካሚዎችን በጥሩ ስነ ምግባር እያስተናገዷቸው ይገኛሉ። እናቱን በማሳከም ላይ ያለ ወጣት ወጋየው ክፍሌ እንደገለጸው እናቱ በሆስፒታሉ ሕክምናቸውን እየተከታተሉ ሲሆን፣ በተሰጣቸው አገልግሎትም ከእለት ዕለት ጤናቸው እየተሻሻለ መጥቷል ብለዋል። ሲቲስካን ምርመራ አካሄደናል እና ተጨማሪ አልትራሳውንድ ምርመራ አካሄደናል እና ሌሎችም አሉ፣ ጅምር ላይ ያሉ ማለት ነው። ጠቅላላ በጣም አሪፍ ነው። እዚህ ከመጣም በኋላ ያገኘነው እንክብካቤም ሆነ ስነ ስርዓቱ ልዩ እንክብካቤ ነው የተደረገልን። ከሸገር ከተማ ሸዋ ሜዳ ለባለቤቱ የወሊድ አገልግሎት ለማግኘት ወደ ሆስፒታሉ የመጣው ወጣት ኤርኮ ገላና የጤና ባለሙያዎቹ ለባለቤቱ ጥሩ እንክብካቤ በማድረጋቸው መደሰቱን ጠቁመዋል። ከሌላ ሆስፒታል በሪፈር መጥተን ጥሩ የህክምና አገልግሎት አግኝተናል። በተሰጠንም አገልግሎት በጣም ደስተኞች ነን። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የህክምና ትምህርትና አገልግሎት ኮርፖሬት ዳይሬክተር ዶክተር ውለታው ጫኔ እንደተናገሩት ሆስፒታሉ በሁሉም የስራ ክፍሎች የህክምና አገልግሎቱን በተሳለጠ ሁኔታ በመስጠት ላይ ይገኛል። የህክምና አገልግሎቱ እየቀጠለ ነው። የተቋረጠ የተዘጋ የህክምና አገልግሎት ክፍልም የለም። ህክምና አገልግሎቶችም በሁሉም ክፍሎች እየተሰጡ ነው። ያለው አገልግሎቶችም ድንገተኛ ክፍልም፣ ጽኑ ህሙማንም፣ የአስተኝቶ ማከምም፣ ተመላላሽ ክፍልም ሌሎችም አገልግሎት የሚሰጡ ክፍሎች አገልግሎት እየሰጡ ይገኛሉ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የምርምርና ህብረተሰብ አገልግሎት ምክትል ኃላፊ ዶክተር ሴና ዱጋሳ በበኩላቸው ሆስፒታሉ እንደ ወትሮ ሁሉ ለህሙማን የህክምና አገልግሎት በመስጠት ላይ እንደሚገኝ ተናግረዋል። የሆስፒታሉ የጤና ባለሙያዎች ለህብረተሰቡ አገልግሎት እየሰጡ መሆናቸውን ጠቁመው ህብረተሰቡም በሆስፒታሉ በመገኘት መደበኛ የህክምና አገልግሎት በመከታተል ላይ መሆናቸውን ተናግረዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የተለያዩ አገልግሎቶችን እየሰጠ ይገኛል። እነዚህም አገልግሎቶች የኢመርጀንሲ ህክምና፣ የድንገተኛ ህክምናን አስተኝቶ እንደዚሁም ደግሞ የተመላላሽ ህክምና፣ የጽኑ ህክምናን ሁሉንም አገልግሎቶች በተሳለጠ ሁኔታ እየሰጠ ይገኛል። አክለውም ሌሎች ተገልጋዮችን በቀጠሯቸው መሰረት ወደ ሆስፒታሉ በመምጣት የተለመደ አገልግሎት ማግኘት እንደሚችሉም ዶክተር ሴና ዱጋሳ ጠቁመዋል። ከእንግዶች ጋር የማደርገውን ቆይታ እንድትከታተሉ ጋብዛለሁ። ከስቱዲዮ እንግዳችን ነው እንደ ወትረው ሁሉም ጀምረው ዶክተር ደረጀ ለጊዜው አብዝቼ ነው አመሰግናለሁ። አሁን ላይ እንግዲህ በሁሉም የሀገራችን የጤና ተቋማት ያለው የአገልግሎት አሰጣጥ ምን ደረጃ ላይ ይገኛል? ምን አይነት አዳዲስ መረጃዎች አሉ? አመሰግናለሁ። እንግዲህ በመላው የሀገራችን ጤና ተቋማት ውስጥ መደበኛ የጤና አገልግሎት ቀጥሏል። በተለይ ባለፉት ውስን ቀናት ያጋጠሙን አንዳንድ ተቋማት ላይ ያለው የአገልግሎት አሰጣጥ መስተጓጎል ሙሉ በሙሉ ማለት የሚቻልበት መንገድ ተስተካክሏል። ስራም ትቶ አንዳንድ ቦታ ላይ ባለፈው የወጡ ባለሙያዎችም አሉ ብለን ነበር። እነሱም በአብዛኛው ወደ ስራ ገበታቸው እንደተመለሱና ሁሉም ተቋማት ላይ መደበኛ ጤና አገልግሎቶች እንደቀጠሉ ከክልሎችም ከዩኒቨርሲቲ ውሳሎቻችንም እኛም ዛሬ በአካል ሁሉም የፌደራል ውሳሎች ላይ ዞረን አይተናል። አገልግሎቶቹ ሙሉ በሙሉ ቀጥሏል። በተለይ ደግሞ ከዚህ ፊት ትንሽ መስታወቅ የነበረበት የድንገተኛ ክፍል የተኝቶ ማከም እንዲሁም ደግሞ የጽኑ ሕክምና ክፍል የጨቅላ ሕጻናት ክፍል ሙሉ በሙሉ ወደ አገልግሎት ተመልሷል። አንዳንድ የኦፕሬሽን አገልግሎቶችም በዛሬው ቀን በሁሉም ቦታ ላይ በርካታ የኤሌክቲቭ ኦፕሬሽን የሚባል ሙሉ በሙሉ እንደቀጠሎ አይተናል። ጤና ሙያተኞቻችንም በአብዛኛው በስራ ቦታቸው ላይ ሆነው ዛሬ አይተናል። ሰፊ ስራ የሰሩትንም ሐኪሞቻችንም አመስግነናል። ዛሬ ሰፋፊ ስራዎች እየተሰሩ ነው ያሉት፣ ምንም የተስተዋጎለ የለም። በዚሁ አጋጣሚ ማህበረሰባችንም በብዛት ወደ ጤና ተቋም መጥቷል። ከወትሮ በተለየ መንገድ ብዙ ታካሚዎች አይተናል ዛሬ በአካልም። ስለዚህ በቀጣይነትም ሁሉም በተለመደው ወደ ጤና ተቋም መጥቶ አገልግሎቱን ማስቀጠል መውሰድ እንዳለበትም ጭምር መናገር ፈልጋለሁ። ከፈጣሪ በታች እንግዲህ ሕክምና በሰው እጆች ላይ ያለ እንደመሆኑ መጠን ሕጻናት ይኖራሉ፣ ወላድ እናቶች ይኖራሉ፣ ድንገተኛ ሕክምና ና የሚያስፈልጋችኋሉ። ክትትሉን እያደረጉ ይሄን ግንዛቤ ከፍ የማድረጉ ነገርና ነገር እየ ወደ ነበረበት ሙሉ በሙሉ እንዲመለስ በማድረግ በኩል ከስራ ኃላፊዎች ከየሆስፒታሉ ሙያተኞች ጋር ያላችሁ የቅርብ ግንኙነት መገለጫዎቹ ምንድን ናቸው? ትክክል እንግዲህ ሰሞኑን ይህንን የተፈጠረውን ጉዳይ ብቻ ማዕከል አድርገን ሳይሆን ከዚህ በፊት መንግስት ባስቀመጥልን አቅጣጫ መሰረት ሰፋፊ ውይይቶችን በሁሉም ደረጃ ላይ እያደረግን እንገኛለን እንግዲህ ከጤና ሙያተኞቻችን ጋር በየደረጃው በፌደራልም በክልልም በውራ ደረጃም ሰፋፊ ውይይቶችን እያደረግን እንገኛለን በተለይ የጤና ሙያተኞቻችን ተመርቆ ስወጡም ቃል ገብቶ የሚወጡትን ማዕከል አድርጎ ስራቸውን እንዲሰሩ በየትኛውም ሁኔታ ውስጥ ጥያቄም ካለ ጥያቄያቸውን በአግባቡ እየጠየቁ ያለምንም ችግርና መስተጓጎል ስራቸው እንዲሰሩ በየደረጃው ያለው አመራር ቀረብ አድርጎ እንዲመራ አቅጣጫ እንዲያስቀምጥ፣ እንዲያወያይ ማድረግ ላይ ሰፋፊ ውይይቶች እየተደረገ ነው የሚገኙት። ጤና ባለሙያዎቻችን እንግዲህ በሁሉም ደረጃ ስለሚገኙ በፌዴራል ደረጃ ብቻም ሳይሆን በክልልም በወረዳም፣ ችግሮቻቸውንም መስማት ችግሮችን በየደረጃው ለመፍታት ጥረት ማድረግም ላይ ሰፋፊ ውይይቶችም እየተደረጉ ነው የሚገኙት። የተለያዩ ስልጠናዎችንም በመስጠት በተለይ ሙያን ማዕከል ያደረጉ፣ ስነ ምግባርን ማዕከል ያደረጉ ሴክተርና ህዝብን ማስቀደም ጋር ተያይዞ ሰፋፊ ግንዛቤ ማስጨበጫ መድረኮችንም በቀጣይነት የምናደርግ ይሆናል። እንዲህ አይነት ክስተቶችም ተመልሶ በሴክተራችን እንዳይመጡ የትኛውንም ችግር ተቋቁመን እንድንሰራ ባለፉት ዓመታት እንግዲህ ከግጭት ጋር ተያይዞ ከኮቪድ አሳጽን ጋር ተያይዞ ጤና ባለሙያዎቻችን ትላልቅ ድሎችን ሰርተዋል። አርበኛ የሆኑ ብዙ ጤና ባለሙያዎች አሉ። በዛው ደረጃ ደግሞ ስህተት የሚፈጥሩ አሉ። ይሄ እንዳይደገም በቀጣይነት አሁን መልካም ነገር አለ። ሁሉም ቦታ ላይ ጥሩ ነገር ነው የሚታየው። አብዛኛው ወደ ቀልቦም ተመልሶ አጥፍተናል፣ ትክክል አይደለም ብሎ ወደ ስራው ገብቷል። ያሉትን ጥያቄዎችም ደግሞ እኛም ለመፍታት በቁርጠኝነት የምንሰራ እንደሆነ መናገር ፈልጋለሁ። መልካም ዶክተር፣ ወደ እርስዎ መለሳለሁ። ወደ ወላይታ ሶዶ እናመራና የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሳንኮ ከወላይታ ሶዶ ስቱዲዮችን። በቀጥታ መስመራችን ላይ ነው የሚገኙት። ከእሳቸው ጋር መጠነኛ ቆይታ አደርጋለሁ። ዮሴፍ ለጊዜዎት አብዝቼ አመሰግናለሁ በተመልካቾች ስም። በክልላቸው የሚገኙ የጤና ተቋማት ሆስፒታሎች፣ ሪፈራል ሆስፒታሎች ያላቸው አገልግሎት ምንድን ነው? የመሰው ምን ገጽታ አለው? እኔም ሰለሞን በጣም አመሰግናለሁ። እንግዲህ በክልላችን ከመጀመሪያ ደረጃ ሆስፒታል ጀምሮ እስከ ኮምፕረንሲቭ ስፔሻላይዝድ ሆስፒታል ድረስ 35 አገልግሎት የሚሰጡ ተቋማት አሉ። 287 ጤና ጣቢያዎች እና ከ1ሺ300 በላይ ጤና ኬላዎች አሉ። በሁሉም የክልላችን የጤና አገልግሎት ሰጪ ተቋማት እንደ ወትሮው የጤና አገልግሎት አሰጣጡ ሂደት በአግባቡ እየተሰጠ ነው የሚገኘው። ከሰሞኑን በአንዳንድ አካባቢዎች ከተነሳው የጤና ባለሙያዎች እንቅስቃሴ ጋር ተያይዞ በክልላችን የተፈጠረ የሰፋ እንቅስቃሴ አልነበረም። ከዚህ በፊትም እንደገለጽነው በመጠነኛ መልኩ በወላይታ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተወሰኑ እንቅስቃሴዎች ነበሩ። እሱንም ከሚመለከታቸው የዩኒቨርሲቲ አመራሮች እና የሆስፒታሉ ማናጅመንት አካላት ጋር በመሆን ከባለሙያዎች ጋር ውይይት ተደርጎ መተማመን ተፈጥሮ በሆስፒታሉ እንደ ወትሮው በሁሉም አገልግሎት ክፍሎች አገልግሎት እየተሰጠ ነው የሚገኘው በተሻለ ሁኔታ ዛሬ እየተሰጠ መሆኑን እኛም በአካል ወደ ሆስፒታሉ ሄደን አይተናል። ከፍተኛ ቁጥር ያለው ተገልጋይም በሆስፒታሉ አገልግሎት እያገኘ መሆኑን ተመልክተናል። እንግዲህ በክልላችን በመደበኛነት ከሁለት ወር በፊት በክልሉ መንግስት በሁሉም ዘርፍ የዘጠና ቀን እቅድ ልዩ ትኩረት ተሰጥቶ ታቅዶ ወደ ስራ ተገብቷል። በጤናው ዘርፍም ከተቀመጠው አንደኛው አንደኛውና ዋናው ስራ በጤና አገልግሎት አሰጣጥ ዙሪያ ያሉ ችግሮችን እና የባለሙያዎችን ጥያቄዎች በጥናት አስደግፈን ለክልሉ መንግስት እንድናቀርብ በተቀመጠው አቅጣጫ አስቀድመን ውይይቶችንና ያሉ ችግሮችን የመለየት ስራ ወደ መስራቱ ገብተናል። ከዚሁ ጋር ተያይዞ የሆስፒታል የጤና ጣቢያ የጤና አገልግሎት ሰጪ ተቋማት አመራሮች ከባለሙያዎች ጋር ውይይት በስፋት አድርገዋል። እንቅስቃሴው ከተፈጠረም በኋላ በሁሉም ወረዳዎችና ከተማ አስተዳደሮች ከባለሙያዎች ጋር ሰፊ ውይይቶችን አድርገናል። በዞን ደረጃም የተጠቃለለ ውይይት ተደርጓል። በቀጣይ ደግሞ በክልል ደረጃ ውይይት የሚደረግ ነው የሚሆነው። በውይይት ወቅትም ባለሙያዎች የሚያነሷቸው የጥቅማ ጥቅምና አጠቃላይ መሆን ባሉባቸው ጉዳዮች በነጻነት ሀሳቦችን አንስተዋል። እንደ ክልልም እንደ መንግስትም እኛም ጥያቄዎቻቸውን በአግባቡ ወስደን አስቀድመንም የጀመርናቸው በጥናት የምንመልሳቸው ስራዎች አሉ። በቀጣይም ያንን አጠናክረን በዘላቅነት የሚመለሱበትን ሁኔታ ለመፍጠር ስራዎችን እየሰራ ነው ያለ። ነው ከዚህ የተነሳ ነው አስቀድመን ውይይት መጀመራችን መግባባት መፍጠራችን በሰፋ መንገድ እንቅስቃሴዎች እንዳይኖሩ ሕግና ስርዓትን ተከትሎ ጥያቄዎች በአግባብ እንዲሄዱ የተደረገበት ሂደት አለ። በውይይቶችም ያረጋገጥ ነው ባለሙያዎች ጥያቄዎችን በተለይ ጤና ባለሙያ ከየትኛውም የስራ ዘርፍ የተለየ ባህሪ ያለው ከመሆኑ አንጻር ተገልጋዩ ማህበረሰብ በሞትና በህይወት መካከል ሆኖ ወደ ባለሙያዎች ስለሚመጣ በሽታ ደግሞ ቀጠሮ ስለማይሰጥ ስራ መዝጋት አግባብ አይደለም የሚለውን ወስደዋል። በተለያየ መንገድ የሚነሱ ጥሪዎችንም ሳይቀበሉ በስራቸው ላይ ሆነው አገልግሎት እየሰጡ ነው ያሉት። ለነዚህም እንደ ክልል ጤና ቢሮ ከፍተኛ ምስጋና ነው የምናቀርበውና መልካም ዛሬም በሁሉም አካባቢ የጤና አገልግሎት አሰጣጡ በተሻለ መንገድ በተጠናከረ መንገድ እንደ ወትሮ እየቀጠለ ይሄዳል የሚለውን ለማንሳት ነው። ሰለሞን መልካም ዮሴፍ ሶንኮ አመሰግናለሁ። ወደ አዲስ አበባ ልመልሳችሁ የተወደዳችሁ። እዚህ የአገልግሎት መስጫ ተቋማት ሆስፒታሎች መካከል አንዱ ወደ ሆነው የራስ ደስታ ዳምጠው ሆስፒታል የህክምና አገልግሎት እንቅስቃሴን በተመለከተ ተጨማሪ ምላሽና ማብራሪያ ሊሰጡን የሆስፒታሉ ስራ አስኪያጅ ተሾመ ሁንዴ በቀጥታ መስመራችን እዛው ከስፍራው ይገኛሉ። ተሾመ ለጊዜዎት አመሰግናለሁ አብዝቼ። ራስ ደስታ ዳምጠው በሁሉም ክፍሎቹ ያለው የህክምና አሰጣጥ አሁን አይሁናቴውን ይንገሩን እስኪ። አመሰግናለሁ ሶን፣ እንደምን አመሻችሁ። ያው እንዳልከው አንተም እንዳልከው አሁን በሆስፒታላችን በራስ ደስታ ዳምጠው መታሰቢያ ሆስፒታል የስራ አገልግሎታችንን ከዚህም በፊትም እንደሚሄዱ ስራዎቻችንን እየሰራ ያለ ነው። ብቻም አይደለም ሰሞኑን መጀመሪያ አካባቢም በዚህ ከጤና ባለሙያዎቹ ጋር በተነሳ ጥያቄና ብዙ እንትኖችን ከባለሙያዎች ጋር ንግግር በማድረግ አገልግሎቱ እንዳይቋረጥ ከፍተኛ ጥረት ስናደርግ ነበረ። በዛም ባደረግነው ከፍተኛ ጥረት ደረጃ በደረጃ ባለሙያዎችን በማዋየት ስራዎችን ለማስኬድ ሙከራዎችን ስናደርግ ነበር። ያ ውይይታችን ፍሬ አፍርቶ አብዛኛው በሚባል መልኩ የእኛ ባለሙያዎች አገልግሎታቸውን እየሰጡ ነበር። ያለፉት ሁለት ቀናቶች ትንሽ መንገራገጩ ነበር የተወሰኑ ባለሙያዎች ጋር። እሱንም በውይይት ተነጋግረን ከእኛም ሙያ ዲሲፕሊን አኳያ ሕመምተኛውን ጥሎ መውጣቱ ትክክል እንዳልሆነና ከጨቅላ ሕፃናት ጀምሮ እስከ ጽኑ ሕሙማን ድረስ ትልልቅ ሕክምናዎችን የምንሰጥና ሕይወት አድን ስራ ስለምንሰራ በዚህ በመነጋገር አሁንም ሙሉ በሙሉ ወደ አገልግሎታችን ተመልሰናል በፊት የምንሰጣቸው ስራዎች ሙሉ በሙሉ ሬዚዩም አድርገን አገልግሎት እየሰጠ መሆኑን ለመናገር ነው ያደረግነው ጥረቶችና የምንሰጠውን አገልግሎት ለማህበረሰቡ ተደራሽ ለማድረግ ከፍተኛ ጥረትን በምናደርግ መልኩ ባለሙያዎችም ቃል ገብተው ወደ አገልግሎት ገብተናል የሚለውን ለማንሳት ተሾመ አመሰግናለሁ ለሀሳቦት ወደ ስቱዲዮ ልመለስ ጉዳዩን ልመልሰው ዶክተር ከርሶ ጋር የመጨረሻ ጥያቄ ላንሳ እንግዲህ ሐኪሞች ወይ ደግሞ የጤና ባለሙያዎች ያነሱት ጥያቄ የመበት ጥያቄ ቢሆንም አቀራረቡ ላይ የታካሚን ህይወት አስይዞ መሆን የለበትም የሚለው ሀሳብ ገዢ ይመስለኛል፣ በሁሉም አካባቢዎች ላይ። ምክንያቱም ያው ህይወታቸው በሞትና በህይወት መካከል ያሉ ዜጎችም ይኖራሉ መቼም የሚታከሙት አይደለ፣ እሱን ስለምናውቅ ማለቴ ነው ጥያቄ ማነሳው። ይህ እንዳለ ሆኖ ግን በተለያዩ አካባቢ ሲደረጉ የነበሩ ውይይቶች የመንግስት የቀጣይ አቅጣጫ በተጨባጭ ምንድናቸው ማለት እንችላለን? ጥያቄዎችን ሊመልስ በሚችል ደረጃ እንዴት ነው እየተንቀሳቀሳችሁ ያላችሁ? አመሰግናለሁ ሰለሞን። ያው ሰሞኑን በሁሉም ደረጃ ከወረዳ ጀምሮ ሰፋፊ ውይይቶችን እያደረግን እንገኛለን። በአብዛኛው በወረዳ ደረጃ አልቆ በዚህ ሰዓት ላይ በዞን ደረጃ ነው ውይይቱ ከፍ እያለ የመጣው። በቀጣይ ደግሞ በክልል ከዚያም ደግሞ በአገር መሪዎች ባሉበት በብሔራዊ ደረጃ በአገር አቀፍ ደረጃ ትልቅ የውይይት መድረክ ከሁሉም የሀገራችን ክፍልና ከባለሙያዎቻችን የተውጣጣ ሰው ባለበት ትላልቅ ውይይቶችን እናደርጋለን። እስካሁን በተደረጉ ውይይቶች በጣም ተስፋ የሚሰጡና ለጤና ሴክተርም አጠቃላይ ለአገርም ትላልቅ ውጤቶችን እያገኘን ነው፣ ግብአቶችን እያገኘን ነው የምንገኘው። እንግዲህ ጤና ሴክተር ለአጠቃላይ ለአገር እድገትና ለብልጽግና ግብም ግብአትም ነው። እንደ አገር ከሚመጣው ልማት ቅድሚያ ተጠቃሚ ጤና ሴክተር ነው። ጤና ሴክተር ውስጥ ያሉት ስኬቶችም በአጠቃላይ እንደ አገር እድገትን ለማስቀጠል እጅግ የሚጠቅም ነው። ስለዚህ ጤና ሴክተር ከአገር ልማት ጋር አብሮ የሚታይ ጉዳይ ነው። ከዚህ ጋር ተያይዞ በሁሉም መድረክ ሁሉም የወሰደው ባለፉት የለውጥ አመታት እንደ አገር ያስመዘገብናቸው ማህበራዊና ኢኮኖሚያዊ ስኬቶች የጋራ የሁሉምና ተጨባጭ እንደሆኑ የሚታዩ እንደሆኑ ተስማምተናል። ከዚሁ ጋር ተያይዞ ደግሞ ጤና ሴክተር የዚሁ አካል ስለሆነ ጤና ሴክተርም ላይ የተሰሩ በርካታ ስራዎችን ሁሉም ባለሙያዎቻችን አድንቆ በጥሩ መንገድ ወስዷል። ለምሳሌ መሰረተ ልማት በጣም እየሰፋ ነው ያሉት። ባለፉት ጥቂት አመታት ከስድስት ሺህ በላይ የሚሆኑ የተለያዩ ግንባታዎችን እንዲሁም ደግሞ ማደስና የተለያዩ ስራዎችን ሰርተል ተመልክተናል። ያ ብቻም ሳይሆን አገር ውስጥ መድኃኒት ማምረት፣ የተለያዩ ግብዓቶችን አገር ውስጥ ማድረግ በተለይ በኢኮኖሚ ላይ ከተወሰዱ እርምጃዎች ውስጥ አንዱ ነው። በሰከራችን እየታየ ያለው ጤና መድህን ከ62 ሚሊዮን በላይ ዜጎች ተጠቃሚ እንዲሆኑ እንዲሁም ደግሞ ሌሎችም በርከት ያሉ ስራዎችን በጤና ሰክተር ውስጥ ሰርተናል። ይሄ የጋራ ተደርጎበታል። ይሁን እንጂ ያልሻገርናቸው ተግዳሮቶች አሉ። አጠቃላይ እንደ አገርም እንደ ጤና ሰክተርም በተለይ ከጤና ሰክተር ጋር ተያይዞ የአገልግሎት ጥራት አሁንም ችግር ነው። ማህበረሰባችን በሚፈለገው ደረጃ አልረካም። ይሄ የጋራ አብረን ተረባርበን የምንሰራ ነው። ሁለተኛው በየመድረኩ የተነሳው ጤና ሙያተኞቻችን የሚያነሱት የደመወዝ ማሻሻያ ጥያቄ፣ የጥቅማጥቅም ማሻሻል፣ የመኖሪያ ቤት፣ የትራንስፖርት እና ሌሎችም ጥቅማ ጥቅሞች ይነሳሉ። አብዛኛው ጥያቄ እየተሰራበት ያለና በቀጣሚ የሚሰራ እንደሆነ በዚሁ አጋጣሚ መናገር እፈልጋለሁ። ይሁን እንጂ ሁሉም የተስማማበት እነዚህ ጥያቄዎች እንዲመለሱ ስራ ማስቆም አድማ ማድረግ በፍጹም በጤና ሴክተር ውስጥ የማይፈቀድ መሆኑንና አግባብነት የሌለው አካሄድ እንደሆነ ሁሉም ተስማምቶበታል። አብዛኛው ተሳስተን ነው በሚለው ወስዷል። ጥያቄው ሰከን ባለመንገድ በሂደት ነው የሚመለሰው፣ አገርን አቅም መሰረት ያደረገ በየደረጃው ከወረዳ ጀምሮ የሚመለስ ጥያቄ መሆንና ተረጋግተን ስራችን እየሰራን መንግስት ጥያቄያችንን ይመልሳል የሚል አቋም በሁሉም ደረጃ ላይ ተወስዷል። እንግዲህ በቀጣይነት በክልልም በአገር አቀፍም ደረጃ ይህ ውይይት ውጤቶችን ያመጣልናል። ይህን እንደ ግብዓት ወስደን በእርግጥም በቀጣይነት ቅርብ የወጣውን አዋጃችን ማዕከል አድርገን ነጻ የሕክምና አገልግሎቶችን ከክልልና ከተማ መስተዳድር ጋር በመሆን የመኖሪያ ቤትና የትራንስፖርት ሌሎችንም ጥቅማ ጥቅሞች ለባለሙያዎቻችን ዘላቂ በሆነ መንገድ የምናደርግ መሆኑን እኛም ዛሬ ሰፋፊ ውይይቶችን በፌዴራል አድርገናል። የሚቀጥል ይሆናል። ጤና ባለሙያዎቻችን ከፈጣሪ በታች ዜጎቻችን አምነው ችግሮቻቸውን ይዞ የሚሄዱበት ብርቅዬ ልጆቻችን ስለሆኑ ይህን አለኝታ በፍጹም ወደኋላ ማስቀረት የለባቸው። በዚ በዚሁ ደረጃ ክፍተት ያለባቸውን ጤና ሙያተኞቻችንን ግን አስተማሪ እርምጃ እየወሰድም እንገኛለን። ተማሪዎችም ቢሆኑ ስራ ላይም ያሉ ቢሆኑ ህጋዊ እርምጃዎች ህጉ በሚፈቅደው መሰረት የሚሄድ ይሆናል። ከዚህም ትምህርት እናገኛለን ብናስባለን እንደ አጋጣሚ ወስደን በየደረጃው ሁሉም ኃላፊነቱን በአግባቡ እንዲወጣ በቀጣይነትም የሚሰራ መንሰራ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። ግሩም ነው። እየተወደዳችሁ እንግዲህ የጤና ባለሙያዎች ያነሱትን ጥያቄ በተመለከተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተደጋጋሚ የሆኑ ውይይቶችንና ዘገባዎችን እየሰራ የሚቀጥል ይሆናል። ለምሽት አጀንዳችን ተጨማሪ ምላሽና ማብራሪያ የሰጡን የጤና ሚኒስትር ዴኤታ ዶክተር ደረጄ ድጉማ እዚህ ስቱዲዮችን፣ እንደዚሁም ከላይ ታስወዶ ስቱዲዮችን የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሶንኮ ከዚህ ከአዲስ አበባ ከራስ ደስታ ዳምጠው ሆስፒታል የሆስፒታሉ ስራ አስኪያጅ ተሾመ ሆንዴ በቀጥታ መስመሮቻችን ገብታችሁ እዚህ ስቱዲዮችንን ማብራሪያ ስለሰጣችሁን በተመልካቾች ስም አብዝቼ አመሰግናለሁ። መልካም ምሽት ይሆንላችሁ። ዶክተር ደረጀ እናመሰግናለሁ።